ስፔሲፊካሊ ዝማሬ ወይም ደግሞ ምስጋና የሚለው ነገር ለእግዚአብሔር ብቻ ይቅረብ ተብሎ የተጻፈበት ቦታ የለም። በተቃራኒው ግን ለእግዚአብሔር ብቻ ተብሎ የተነገረው አምልኮ ነው፣ አምልኮ ነው። አምልኮ ለአምላክ እና ለፈጣሪ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ዝማሬ፣ ምስጋና እነዚህ አይነት ነገሮችን ግን ለፈጣሪ ወይም ደግሞ ሰማይና ምድር ለፈጠረ አምላክ ብቻ አድርጉ አይለም። እንደዛ ሚል ከሆነማ ማለት ነው። የመጀመሪያው መዝሙር እንግዲህ እንደምታውቀው የዳዊት ነው አይደል? ዳዊት በዝማሬ የሚታወቀው አይደል? ሲጀምር ምንድነው ብሎ የጀመረው? ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ አለ፣ በዋዘኞችም ወንበር ያልተቀመጠ አለ። አሁን እዚህ ጋር በክፉዎች ምክር ያልሄዱ ሰዎች በርካታ ሰዎች አሉ። በኃጢአተኞች መንገድ ያልቆሙ ብዙዎች አሉ። እነሱ ሁሉን ያመሰገናቸው ያውም ልብ አምላክ የተባለ ዳዊት ማለት ነው፣ ያውም በመጀመሪያው ክፍል ላይ። ስለዚህ ይሄ ምን ስናይ እና ዳዊት የእግዚአብሔርን ምስጋና ወይ እንደውም ዘማሪ ለፍጡር አቀረበ ማለት ነው፣ አምልኮን አጋራ ማለት ነው። አይደለም ሙሉ ሙሉ ከአንድ ጀምሮ ስናየው ሙሉ ለእግዚአብሔር አርሽ፣ ለእግዚአብሔር ከእግዚአብሔር ውጪ ሙሉ ያሰበት ነው። የመጀመሪያው ክፍል ስንመለከተው ኦፍ ኮርስ ለእግዚአብሔር አለው። እንደገና ደግሞ ስለ ጥኖችም የተናገረው ለምሳሌ ምስጉም ነው በክፎች ምክር ያልሄደ፣ ባጣተኞችም መንገድ ያልቆመ፣ በዋዘኞችም መንበር ያልተቀመጠ ብሎ ሲናገር፣ አሁን ስለእግዚአብሔር ከሆነ ቀጣዩ ክፍል ላይ ይቋላል። ነገር ግን አለ በእግዚአብሔር ህግ ደስ ይባል ይግዛብሔር ነው እግዚአብሔር ህግ ደስ የሚለው ከላይ እያወራ ያለው ስለ እግዚአብሔር ከሆነ እግዚአብሔር ነው በእግዚአብሔር ሕግ ደስ ያለው። ቁጥር ሁለትን ስትመለከቱ ስለ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ አላ ሕጉንም በቀናና በሌሊት ያስባል። እግዚአብሔር ነው የእግዚአብሔርን ሕግ በቀንና በሌሊት የሚያስበው። ስለዚህ እየተናገረ ያለው ስለ እግዚአብሔር ሳይሆን በእግዚአብሔር ሕግ ስለሚሄድ ሰው። ቁጥር 3 ላይ እንዲላ እርሱም በውሃ ፈሳሾች ዳር እንደተተከለ ይችላል፣ ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። ይሄ እግዚአብሔር አብሮት የሆነ ሰው እየተነገረለት ያለው ነገር ቀጥላለና፣ ክፉዎች ክፉዎች እንዲያ አይደሉም። ማለት ኦፍ ኮርስ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህም ክፉዎች በፍርድ ኃጢአተኞችም፣ በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል። ስለዚህ ከላይ የተነገሩ ስለማ መንገድ ነው ማለት ነው፣ ስለ ጻድቃን መንገድ። ስለዚህ ጻድቃን እየተመሰገኑ ነው። ሙሉ አዱ ስትመለከተው እግዚአብሔር የመረጣቸው በኃጢአተኛ መንገድ ያልሄዱ ሰዎች ምስጋናቸው የተወደደ እንደሆነና እግዚአብሔርም ጭምር የእነሱም መንገድ እንደሚያውቅ እየተናገራለበት ያለበት ክፍል ዳውት አለ ቴዲሻ አይ አስተምሯችሁ ነው፣ ዶክትሪን ነው፣ ቀደም ሲል እንዳልከው ዶግማ ነው። ስለዚ ዶግማ እስከሚሆን ድረስ ለምን እንደዚህ የሆነ ሊል የሚችል ሰው ካለ ሌላ እምነት ውስጥ ያነ ሰው ሊል የሚችል ወደ እኔ እንዳልኳችሁ ጠያቂ እንጂ እምነት ነክቶ እያደረኝ ነው። እሺ፣ ሌላ ሌላ ጥቅስ ልጨምርልን። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ከቁጥር 33 ላይ ወደ ደም እንዳልሄድ አለ፣ በእጅም በቀል እንዳላደርግ ዛሬ የከለከለኝ አያምሩሽ የተመሰገነ ይሁን፣ አንቺም የተመሰገነሽ ሁኚ አለ። ዳዊት ነው አቢግያን ያመሰገናት፣ በጣም ክሊር ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ከላይ ከፍ ብ ይላም ብላ ከሰላሳ ሁለት ምናልባት አንዳንድ ጊዜ ነጥለህ ለምን ታነባለህ የሚል ትችት ይገጥመናል። እናቴ ቁጥር ሰላሳ ሁለት እንዲህ ይላል፣ ዳዊትም አቢግያን አላት። አሁን እንግዲህ ዳዊት አቢግያን እያለ ነው አላት። ዛሬ እኔ ለመገናኘት አንቺ የሰደደ የእስራኤል አምላክ ይመስገናል። አሁን እዚህ ጋር ማንን አመሰገን? እሷን የላከ እግዚአብሔርን ካመሰገነ በኋላ ወደ ደም እንዳልሄድ አለ፣ በእጄም በቀል እንዳላደርግ አለ ዛሬ የከለከለኝ አእምሮሽ የተመሰገነ ይሆናል። አእምሮዋን ጭምር አመሰገነ። ቀጠላለን። አንቺ አንቺ ምን የተመሰገነሽ ይሆናል። ታዲያ ምስጋና መጽሐፍ ቅዱስ ላይ ለእግዚአብሔር ብቻ ነው ማለት ነው? እንደዛ ከሆነ ታዲያ ዳዊት እግዚአብሔርን አመሰገነ፣ እሷንም አመሰገነ። እና እግዚአብሔርን አምልኮ አጋራ ነው? የተወደዱ በእግዚአብሔር መንገድ የሚሄዱ ሰዎች ይመሰገናል። ለቅኖች ምስጋና ይገባል ይላል እኮ ዳዊት። ምንም እኮ ቀላል